ሰላም ወደ ሀና ጋር ስትሄድ ሀና ብቻዋን ኩሽና ቆማ እያሰበች ነበረ። እና ሀንዬ ስትላት ሰላም እዬ መጣሽ እንዴ ስትላት አዎ ሀንዬ፣ ምሳ አልደረሰም እየደረሰ ነው ትላታለች። አለች ምን ነው? በሰላም ነው እንዴ? ምን ነው ሰላም፣ እን ምንድን ነው ሀንዬ? ምንሽ ነው? ምን ነው? አይ ስለመጣሽ ምን ነው መጣሽ ብዬ ኮ ነው ትላታለች። ሀና ምኑንሽ ነው? እኔ መምጣት አልችልም እንዴ ስትላት፣ አይ ትቻሽን የሆነ ነገር ስፈልግ ብቻ ነው እንዴ የምመጣው ከአንቺ ጋር ስትላት፣ አይ አይደለም ሰላምዬ፣ እንደዛ ማለት አይደለም። እና ታዲያ ምኑንሽ ነው ሀና? እንደውም እኔ እኮ የመጣሁት ሰሞኑን የተፈጠረውን ነገር ትነግሪኛለሽ ብዬ እየጠበቅኩሽ ነበረ ስትላት፣ ሰላምዬ፣ እኔም ራሱ የተፈጠረውን ነገር አላወቅኩትኝም እኔ አላቅም። እንዲህ ሀና ምንሽ ነው? እኔ አላቅም ሰላምዬ እኔ ምንም እየገባኝ አይደለም። እንዲ ምንድን ነው ያልሻል ልሽ ሀና ግን ምንድን ነው አላቅም። ሰላምዬ እኔ ምንም እየገባኝ አይደለም፣ ብቻ ውስጤ ልክ ያልሆነ ነገር እየተፈጠረ እንደሆነ ይገባኛል፣ ግን ደግሞ እየተፈጠረ እንደሆነ ነገሩ አልገባኝም እንደ ሰላም። እና ታዲያ እንደዚህ ሳታቂ ነው እንዲ መጨነቅ እየቻልሽው አላቅም ሰላምዬ እኔ ብቻ በጣም ፈርቻለው፣ ትላታለች ሀንዬ። እና ልታለቅሽ ነው እንዴ? እኔ አላቅም ሰላምዬ እኔ አላወኩትኝም ስላላወኩትኝ ነው፣ ብቻ ስምብልሽ ጸልይልኝ ሰላምዬ፣ ትላታለች። ሰላምም ግራ ገባትና በማርያም ሀንዬ አታልቅሽ በማርያም እያልኩሽ ትልና ሰላምም እቅፍ አድርጋ ትስማታለች። እና እንዳታለቅሽ ሻንዬ ብላት፣ ባዩሽ ብሩን የሚጠብቀው ሌባው ጎረምሳ ቆጭ ብሎ እየጠበቃት ነበር። እና እንዲ አንተ ቆይ፣ ምንድን ነው እዚህ ጋ ድንጋዩን የምጠብቀው ምንድነው የምሰራው? በቃ ይሄ ድንጋይ ለአንተ ነው የተቀመጠው ማለት ነው፣ ትለዋለች ታዳ ወደ ልሂድ ስራ የለ ምል ስራ ይላታል እና ታዳ አይ ግን እኮ እኔንችን እየጠበኩኝ ነው። በነገራችን ላይ እዚህ የተቀመጥኩት ማለት ምንድን ነው እኔን የምጠብቀው ምክንያቱም ብሩን እንድሰጭኝ ነ ያ እቃውን ያመጣው ልጅ እኮ ብሩን አምጣ እያለኝ ነው። ስለዚህ ብሩን እንድሰጭኝ ፈልጌ ነው እየጠበኩሽ የነበረው። ጠዋት በመኪና ስትሄጅ አይችሻለሁኝ ምናልባት ብሩን ተቀብለሽ ይሆናል ብዬ ነው ሲላት ይሄ የምን ብር ነው? እህ ልጁ እየደወለ ነው እንዴ? ምንድን ነው አይገርም። ምን አዲስ ነገር ተገኝቶ ነው አይገርምሽም? አሁን ራሱ ደውሎ ነበረ እና ብሩን እያለኝ ነው። ስለዚህ አዘጋጅ ማለት ምክንያቱም ገንዘቡን እያዘጋጁልኝ ብሏል። ቆይ የሰጠነውን ገንዘብ ጨርሶት ነው ግን እንዴ? እኛ ምን አገባን ቢጨርሰው ባይጨርሰው የተነጋገርነውን ገንዘብ በቀኑ መስጠት ግዴታችን ነው ይላታል ማለት ምንድን ነው እያስጨነከኝ ነው እንዴ እሺ ብያሃለሁ በቃ እሺ መቼ ነው ታዲያ እሺ ንገሪኛ ቀኑን ምክንያቱም እሱም እየደወለ አስሬ እየጠየቀኝ ነው ስለዚህ ነገ ዛሬው ወይ ነገ እርግቤ ብሩን ትቀበላለች ስለዚህ በዛን ሰዓት እንሰጠዋለን ተረጋጋ አንተ። ምንድን ነው ስትለው፣ አይ ሀው እንደዚሁ በቅርብ ቀን ቢሆን ይሻላል። አሊያ ግን ልጁ ወፈፌ ነው እና ከባድ ነው ይላታል ማለት፣ የፈራልሽ አለው። ለአንቺ ይውልሽ እንዴ? እኔን አያቀኝም እኮ፣ ስለማያቀኝ ምንም ችግር የለውም ትለዋለች። እንደዛ አትበይ። አንቺን ባያቅሽ ሀናንና አባቷን ያቃል። ስለዚህ አንቺን ለማግኘት ቀላል ነው የሚሆነው፣ መንገዱ ስለዚህ አፍጠኞ ሲላት፣ እሺ ደንግጣለች። እንደዛ ሲላት ግን እሺ፣ በቃ እሺ፣ አፍጠኞ እሺ፣ ደዊሊን ስታገኝ ይላትና እሺ ብሎ በቃ እኔም ልሄድ ብላ ባዩሽ ተነስታ ትሄዳለች። እሺ ጎረምሳው እንዴት ነ ባዩሽ፣ እንዴት ነሽ፣ ደና ነሽ ይላታል። ደና ነኝ ይውልህ ፈልጌህ ነበር። አንተ ግን እንደው ስራ የለህም እንዴ? ሰሞኑን ደግሞ ስፈልግህ ጠፍተሃል፣ ስትለው አዎ፣ እባክሽን ጠፍቼ ነበረ፣ ትንሽ ቆንጠጥ ተደርጌ ነው ይላታል። ማለት ምድነው? ቆንጠጥ አንተ ኮ ቀልድህ አያልቅም፣ ስትለው አዎ፣ ትንሽ ፖሊሶች ይዘውኝ ነበረ እና ፖሊሶቹ ይዘውኝ ስለነበረ ትንሽ ቆንጠጥ ተደርጌ ያለው እያላት ማለት ፖሊሶች ይዘው ነበር በጸበኞች መሀል አስገብተውኝ ነበረና በዛ የተነሳ ትንሽ ታሰረኝ ነው የወጣሁት ለዛ ነው የጠፋሁት ይላታል። እሺ አሁን እኔ የሆነ ስራ አልሰጥህ ነው እና ምን ትላለህ ትለዋለች። ምን አይነት ስራ ሰው ፈልግና አንተም እነሱ መሆናችሁ የምትሰሩ ስራ ስራው ቀላል ነው ትለዋለች። ግን ለምን ይኸውልሽ፣ አልገባኝም ግን ምንድን ነው እሱ ሲላት፣ ይኸውልሽ ይኸውልሽ የምትሰራው ስራ አንተ ሳትሆን እነዛን ሁለት ልጆች ታናግራቸውና እነሱም እንዳንተው አይነት ስለሆኑ፣ ሱሰኞች ስለሆኑ ለሱሳቸው ሲሉ ያደርጉታል። ያንን ቤት ደግሞ ስለሚያውቁት ከነሱ ጋራ ተነጋገርና ያንን ስራ እንድትሰሩ ትለዋለች። ምክንያቱም ሱሳም ና ሱሳም ስለሆናችሁ ትግባባላችሁ። ይኸውልህ ልጆቹ ምንድን ነው ማድረግ የሚችሉት ሲላት፣ ልጆቹ ይኸውልህ ማድረግ የሚችሉት አንድና አንድ ፎቶና መስቀል ነው መስረቅ የሚችሉት ሁለቱን እቃ ኬት እንዲህ መስቀል ምናምን ኬት ነው የምንሰርቀው? ከቤተ ክርስቲያን ነው ይለዋል ትለዋለች ሲላት እሱም አይ አይደለም እነሱ ልጆቹ ከሰዎቹ ጋር ስለሚግባቡ ያቁታል። ቆይሽ አሁን ንገርኝ እስኪ እንዴት እንዴት ነው አልገባኝም፣ የሚሰረቀው ኬት ነው ወይ ንገርኝ፣ ና አሁኑኑ ሰርቄ ላምጣልሽ ይላታል። እንደዚህ ቀላል አይደለም ላንተ፣ ልጆቹ ናቸው መስረቅ የሚችሉት ትለውና እሺ በቃ ሻይ ቡና እያልን እናውራ ብላ ጥለው ትሄዳለን ሰላም ጆሮ ጋር መታ ነበረ እና መንገድ ላይ ተቀጣጥረው ስለነበር አገኘችው። ቁጭ ብሎ ነበረ። እሺ እንዴት ነህ? ሰላም ነህ? ሰላም ነኝ። እንዴት ነሽ? ይላታል። እንዴ የምን ድንጋይ ነው ደግሞ የያዝከው? ስትለው ማለት የምን ድንጋይ በእጅህ የያዝከውና፣ በእጅህ የያዝከው ምንድን ነው ታዲያ ስትለው እንዴ ስልኬ ነው፣ ስልክ እኮ ነው ይሄ ይላታል። አሃ ስልክ ነው እንዴ? ትለዋለች። አዎ እና ባለፈው እኮ ቀጭን መስለሽ ነበር ለካ እንደዚህ ወፍራም ነሽ እንዴ? እያለሱም እየቀለደ፣ ባክህን ፈልጌህ ነበረ የሆነ ነገር ባዋራህ ደስ ይለኝ ነበረ። እሺ አውሪኝ። ስለ ሀና ነው ማውራት የፈለግ ነው ይልህ። ሀና ለአባቷ ሕክምና ብር ትፈልጋለች እና ያንን ብር የተወሰነውን እኔ አግኝቼላት ነበረ። በእጇ ብሰጣት አትቀበለኝም። ስለዚህ አንተ እንድትሰጣት ነው የምፈልገው ወደ አካውንቷ እኔ ባንተ አካውንት ላስገባልህ ና አንተ ደግሞ ወደ እሷ አካውንት እንድታስገባላት ነው የምፈልገው ስትለው እኔም እኮ አካውንት የለኝም ይላታል